በሀገራችን የመጣው ለውጥ እውን የሆነበትን ሰባተኛ ዓመት የሚዘክር የፓናል ውይይት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ተከናውኗል። በሰላም በዲፕሎማሲ በኢኮኖሚና ተያያዥ ጉዳዮች አመርቂ ለውጦች የመጡበት ጊዜ እንደነበር የዋቸሞ ዩኒቨርሲቲ ፕሬዚዳንት ዶክተር ዳዊት አይሶ ገልጸዋል። የተሳኩ የፖለቲካ ድሎች ስለመኖራቸውም አብራርተዋል። እየተበታተነች ያለች ሀገርን በአንድ ሀሳብና በጋራ አጀንዳ ማሰባሰብ የተቻለበትና አንድ አገር የሚመራ አንድ ፓርቲ፣ አንድ ሀሳብ ያለው በሀገራዊ እሳቤ ላይ የተመሰረተ ብልጽግና ፓርቲ መመስረት የተቻለበት በቱሪዝም በዓለም አቀፍ ግንኙነት፣ ዲጂታል ተግባቦትና ተያያዥ ጉዳዮች ለውጥ መጥቷል ያሉት ዶክተር ዳዊት በኢኮኖሚ ዘርፍም ሀገር የሚያሻግሩ ተሞክሮች ተስተውለዋል ነው ያሉት። በጣም በከፍተኛ ሁኔታ ለውጭ ኢኮኖሚ ጥገኛ ባስተሳሰብን በስራም በአመለካከትም ጥገኛ ከነበርንበት ሀገር በቀል ኢኮኖሚ ማሻሻያ በማድረግ ሀገራችን በጣም ሀብታም ነች፣ አካባቢ ያለ ጸጋ ከተጠቀምን ወደ ብልጽግና መቀየር እንችላለን ተብሎ በርካታ ዘርፎች ላይ ድል ማስመዝገብ የተቻለበት ምዕራፍ ላይ ነው የምንገኘው። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ የነጠላ ትርክትና ጽንፈኝነት እንዲሁም የዲሞክራሲ ባህል ግንባታ ላይ መጠነ ሰፊ ስራዎች ቢሰሩም ቀሪ ተግባራት ስለመኖራቸው አንስተዋል። መልካም አስተዳደር ማስፈላ የተሻሉ ነገሮች ቢኖሩም ከተግዳሮት የጸዳ እንዳልሆነ ግን አመላክቷል። ሌላ የመልካም አስተዳደር ማስፈና አለመቻል አሁንም ከአሰራር አንፃር የሌብነት ብልሹ አሰራሮች ሰፊ ናቸው። ሌብነት ሲባል ብዙ ሰው ስለ ገንዘብ ነው የሚያስበ የሞራል ሌብነት አለ። የሃይማኖት ሌብነት አለ። የፖለቲካ ሌብነት አለ። የስልጣን ሌብነት አለ። የስቢና ሌብነት አለ። የሞራል ሌብነት አለ። የማንነት ሌብነት አለ። የአስማሳይነት ሌብነት አለ። ገንዘብ ብቻ አለ። ማቴሪያል ብቻ አለ። ፋይናንሻል ብቻ አለ። እውነትና ሌብነት መናገር ራሱ ሌብነት። የእውነት ሰው የዓለማን ሌብነት ሶስት ሰው ሆኖ ማገኘት ሌብነት። በራስ ቆሞ መናገር ማይዳ አለመቻል ሌብነት። በጣም በዚህ በዚህ ውስጥ የብልጽግና አመራር ግብረ ገብነት ወሳኝ ነው ብለን የምንለው፣ እሱንም ምን እንሰራለን ብለን እንመጣለን። መረን የለቀቀ የማህበራዊ ሚዲያ አጠቃቀም የኑሮ ውድነትና ሀገራዊ ጸጋዎችን በተሟላ መልኩ ለይቶ ያልመጠቀም አሁንም መሻገር ያልቻልናቸው ችግሮች ስለመሆናቸው አመላክተዋል። የነጠላት ርክትን መቀየር፣ ጠንካራና ገለልተኛ ተቋም መገንባት ከችግር የመውጫ መንገዶች መሆናቸውን አመላክተው የመደመር እሳቤ ግን የሁሉም ማሰሪያ ቁልፍ ይሆናል ብለዋል። ቅድም ዶክተር ዳዊት አንስቷል። የመደመር መንገድ በመደመር መንገድ ውስጥ የምጣል ነገር የለው የማይጠቅነው ተብሎ የሚታነ ሁሉም ነገር እንዲመጣ ይደረጋል። የምናይቅ ነገር የለም። የሚታረመው ነገር ይኖራል፣ የሚታስተካክለው ነገር ይኖራል። ለማስተካከል ግን ወደ ጠረጴዛ፣ ወደ መድረክ እንዲመጣ ማድረግ አለብን ነው። ለዚህ ነው ሚዛናዊ ፖለቲካ የማል ፖለቲካ የምንለውኛ ጫፍ ወጣ ጉዳይ ካለ ወደ ማል እናመጠዋል። ስለዚህ በዚህ አግባብ በሀገራችን ውስጥ ውጥረት እንዳይኖር፣ ግጭት እንዳይኖር፣ መሳሳብ እንዳይኖር ምን መደረጋል። የመደመር መንገድ መዳረሻችን ምን ይሆናል? ብልጽግና ብልን አንዱ እሱ ነው። የመጀመሪያው የመውጫ መንገዳቸው የመልካም አስተዳደር ችግሮችን ከሌብነት የጸዳ ማድረግ እንዲሁም ህገወጥ የማህበራዊ ሚዲያ አጠቃቀምን ማድረቅ የቀጣይ ስራ ስለመሆኑ አመላክተዋል። የኢኮኖሚ ልማትን ማፋጠን ደግሞ ከችግሮች የመውጫ ቁልፍ ስለመሆኑ ተመላክቷል። ቅድም የኑሮ ውድነት ብለናል። በኑሮ ውድነት ውስጥ ሶስት ነገሮችን ላንሳላችሁ። ፈጣን የኢኮኖሚ ግንባታ ውስጥ አንዱ መውጫ መንገድ ከሆነ ዝም ብለን ጥቅል ነገር መሆን ፈጣን ኢኮኖሚ ልማትና እድገት ሁለቱም የተለያዩ ናቸው። ሁለቱም የተለያዩ ጉዳዮች ናቸው። ኢኮኖሚክ ግሮውስ፣ ኢኮኖሚክ ዲቨሎፕመንት። ኢኮኖሚክ ዲቨሎፕመንት ጊዜ ይወስዳል። ኢኮኖሚክ ግሮውስ በአንድ ዓመትም የተወሰነ ደረጃ ማድረስ ትችላለህ፣ በጂዲፒ ስለሚለካ ማለት ነው። ሰው ከዚያ አንፃር ልማቱንም ይሁን እድገቱን ማፈጠን አለብን። ይህን ማድረግ የምንችለው ምርትና ምርታማነትን ማሳደግ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በበኩላቸው ያለፉት ሰባት ዓመታት በችግር ውስጥ ድል የተገኘባቸው ስለመሆኑ አመላክተዋል። ስላለፍ ነው ብዙ አይታወቅም እንጂ ኢትዮጵያ በጣም ትልቅ አደጋ ውስጥ የነበረችበት የለውጥ ኃይሉ በተለያየ ቦታ ተጠራርቶ ለውጡን የገፋበት የለውጡን ደግሞ ሁኔታ ያልተቀበለው ኃይል ደግሞ ለውጡን ለማጨናገፍ እጅግ በጣም ሰፊ ትግል ያደረገበት በመጨረሻም በነበሩ አጠቃላይ ክርክሮች፣ በነበሩ አጠቃላይ ውይይቶች የለውጡ ኃይል አሸንፎ መጋቢት 24 መጋቢት 24 2010 በምክር ቤት ላይ ትልቅ ሚኒስትራችን መልእክት ያስተላለፉበትና ህዝቡንና መንግስትን እንደገና ኮኔክት ለማድረግ የተሞከረበት ጊዜ ስለሆነ እጅግ በጣም ታላቅ ቀን ነው። የፓናል ውይይቱም፣ በሰባት ዓመት ጉዞ የታዩ ድሎችና ተግዳሮቶች የተነሱበት እንደነበር አመላክተዋል። ያሳለፍነው የሰባት ዓመት ጉዟችን ውስጥ ድሎች አሉ፣ ፈተናዎች አሉ። በውይይቱ ላይ ይነሳሉ ተብሎ ይጠበቃል። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እና ዲፕሎማሲያዊ ሪፎርሞች ይነሳሉ ተብሎ ይጠበቃል። ሌላው በአንድነት መጽናት እንዴት መሆን እንዳለበት ፈተናዎችን በጋራ እንዴት ማሸነፍ እንዳለብን ይነሳል ተብሎ ይጠበቃል። ሌላው በመደመር መንገድ የመደመር መንገድ እንደገና አስታውሰን እንዴት ነው በመደመር መንገድ ልንጓዝ የሚገባን የሚል በፓናል ውይይታችን ውስጥ እንደገና ይነሳል ተብሎ ይታሰባል። በዚህ ውስጥ አብሮ የመስራት የማጽናት የገዢን ትርክት በቂ ስፍራ እንዲኖረው ለመስራት ምን ማድረግ አለብን የሚሉት ጉዳዮችም በነ መነሻቸውና በነ መውጫቸው ይነሳሉ ተብለው ይታሰባሉ